እግዚአብሔር የተመሰገነ ይሁን። በድጋሚ ሁላችሁንም ሰላም እላለሁ። ሰላም ናችሁ? ድምፅ ሲጠፋብኝ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን እያመሰገንን ነበር። በጣም ደስ የሚል የምስጋና የምልኮ ጊዜ ነበረን። ሳሚ ጌታ የሱስ ይባርክ። እንዲሁም ደግሞ ሙዚቀኞች አብረው ያገለገሉትን ሁሉ እግዚአብሔር ይባርክ። ጌታ የተመሰገነ ይሁን። የምስጋና ፕሮግራም ስለሆነ ስለ ምስጋና ነው ትንሽ የምናየው። የምስጋና ሕይወት በሚል ርዕስ የእግዚአብሔርን ሀሳብ እንካፈላለን። እግዚአብሔር ያስተምረናል ብዬ አስባለሁ። ጌታ የተመሰገነ ይሁን። የምስጋና ሕይወት መዝሙረ ዳዊት መቶ ሰባት አውጥተን እናነባለን። እንደዚህ ይላል። ምናልባት ሁሉንም አላነበውም እስከ ተወሰነ ቁጥሮች ይሄድና ከዛ በኋላ ወደሚቀጥለው ሀሳብ አልፋለሁ። ቸር ነውና ብሎ ይጀምራል። ክብር ለእግዚአብሔር ይሆን። ቸር ነውና ምሕረቱ ምንድን ነው? ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምሥራቅና ከምዕራብ ከሰሜንና ከባህር ከአየሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ። የሚኖርበትንም ከተማ መንገድ አላገኙም። ተራቡ ተጠሙም። ነፍሳቸውን በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖርበት ከተማ የሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ታምራት፣ ስለ ምሕረቱ እግዚአብሔርን ያመስግኑ። የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቶአልና በጨለማ በሞት ጥላ የተቀመጡ በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመፁ የሉንንም ምክር ስለናቁ፣ ልባቸው በድካም ተዋረደ፣ ታመሙ የሚረዳቸው አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ታምራት ስለ ምሕረቱ እግዚአብሔርን ያመስግኑ። የናሱን ደጆች ሰብሯልና፣ የብረቱንም መወርወሪያ ወሪያ ቆርጧልና። ስላመጻቸው ሰነፉ፣ ስለ ኃጢአታቸው ተቸገሩ። ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው። ለሰው ልጆች ስላደረገው ታምራት ስለ ምሕረቱ እግዚአብሔርን ያመስግኑ። የምስጋናን መስዋዕት ይሰውለት በልልታ ስራውን ይንገሩ እያለ ይቀጥላል። ክብላ አምላካችን ለእግዚአብሔር ይሆን። የምስጋና ሕይወት የመልእክታችን ማዕከላዊ ጭብጥ ወይንም ሀሳብ ምስጋና በተለያየ አጋጣሚ የሆነ ነገር ሲሆንልን ብቻ የምንለው ሳይሆን የእግዚአብሔርን የማያቋረጥ ቸርነትና ምሕረት ሁልጊዜ በማሰብ በምስጋና የሚኖር ልብ እንዲኖረን በትጋት የምናድግበት ሕይወት እንደሆነ መመልከት ነው። ይሄ ዋናው ሀሳብ። በተለያየ ጊዜ የተለያየ ነገር ሲሆንልን እግዚአብሔርን ለማመስገን ቀላል ነው። ደስ የሚሉ ነገሮች ሲገጥሙን እግዚአብሔርን ለማመስገን ቀላል ነው። ናቹራል ነው። በቃ እግዚአብሔር ይመስገን ለማለት ግን ሕይወት ሆኖ እንዲቀጥል፣ ለምሳሌ አሁን በአመቱ የምስጋና ጊዜ ብለን አዘጋጅተናል፣ ወይም ደግሞ በየሳምንቱ እሁድ፣ አርብ እየመጣን እግዚአብሔርን እናመሰግናለን። ግን ከዛ ባለፈ የየዕለት ተዕለት ኑሯችን እንዲሆን ያንን ለመመልከት ነው ዛሬ እግዚአብሔርን ሐሳብ ይዤ የመጣሁት። በዛ ውስጥ በጣም ብዙ ነገር እናተርፋለን። እግዚአብሔር ያስተምረን እንደ ጸለይ ነው። ክብር ለእግዚአብሔር ይሁን። እንዳልኳችሁ ሲሆንልን ወይንም ደግሞ ሲደረግልን ማመስገን ናቹራል ነው አደለ? እንደውም በየዕለት ተዕለት ኑሯችን ሰዎች አንዳንድ ነገር ሲያደርጉ ወይንም ጥሩ ነገር ስናይ፣ ቴንኪው፣ ተመስገን፣ እናመሰግናለን ሰዎችን አንድ ጊዜ እንደዚህ ሆነ። ወደ ጌታ ከመጣው ምናልባት ከሶስት ዓመት በኋላ እንደምታውቁት የዚህ ዓለም ነገር መከራው ብዙ ነው እና በየጊዜው ችግር መከራ ይገጥመናል። ኢትስ ኦቢየስ ራሱ የምንኖርበት ዓለም የመከራ ዓለም የችግር ዓለም ስለሆነ እና አንድ ጊዜ ተደራረበብኝ በአይነት በአይነቱ እና በጣም ቸገረኝ። ቸገረኝ ነሴዝ ግራ ገባኝ። እና ዩዥዋሊ ጠዋት ስትነሱ ምንድን ነው የምትሉት? ጠዋት ስትነሱ ታመሰግናላችሁ አደለ? ምስጋና ነው ባፋችሁ የሚመጣው። እና እንደለመድኩት ምስጋና መጣ ባፌ። ግን ችግሬ ደግሞ ትዝ አለኝ እና ለምንድን ነው የማመሰግነው ለምንድነው ነው ነው ብዬ ጠየቅኩና፣ እየታጠብኩኝ አሁንም ይመጣል እየተለመደ በልባችን ያለ ነገር ስለሆነ ተመስገን ለማለት ይመጣብኛል በአፌ ግን እላል። ልምድ ነው ማመሰግ በቃ እና የዛን ቀን ሳላመሰግን ዋልኩኝ። ምናልባት እስከ ፎር ፒም አካባቢ ቆየውኝ ምንም ሳለል አዚፍ ቅዱሱ የኔን ኩርፊያ አይቶ ሀሳቡን ይለውጥ ይመስል እሱ እንደሆነ ፍንክቻ አይልም። ታውቃላችሁ፣ ሀሳቡ ፍጹም ነው። እግዚአብሔር የተመሰገነ ይሁን። የእኛ ኩርፊያ፣ የእኛ ሁኔታ፣ የእኛ ማግረምርም እግዚአብሔርን ሀሳብ አይለውጥም። እሱ ጻድቅ ነው። እግዚአብሔር የተመሰገነ ይሁን እና በእንደዚህ አይነት ሁኔታ ዋልኩና ሳየው ምንም የሚለወጥ ነገር የለም፣ ለውጥ የለም። እንዳውም ነገሮች እየባሱ ሄዱ። በተለያየ ችግር ላይ ሕመም አሞኝ ነበር እና ሕመሙ እየባሰብኝ ሄደ እና እግዚአብሔር ደግ ስለሆነ ደግ ስለሆነ መጽሐፍ ቅዱስ ማገላበጥ ጀመርኩ እና ምን ላይ ያረፍኩኝ? ኢዮብ ምዕራፍ 21 ላይ አሁንም ከእሱ ጋር ተስማማ ይላል። አሁንም ከእሱ ጋር ተስማማ በልብህም ቃሉን አኑር ከአፉ ምጉን ተቀበል እያለ ይናገራልና። ይህን እያነበብኩኝ እያሰላሰልኩ መዝሙር መስማት ጀመርኩኝ። ትዝ ይለኛል፣ የተስፋዬ ጋቢሶ መዝሙር ነው። የሚናገረው ስለ ኢየሱስ ክርስቶስ የመስቀል ስራ ስለ ጌታ ፍቅር ነው እና ሳላስበው ተወሰድኩ። በዛ እኔ የእኔ ችግር ትንሽ እየሆነብኝ መጣ። ጌታ በመስቀል ላይ የሰራው ስራ ፍቅሩ እየተለቀብኝ መጣ። እግዚአብሔር የተመሰገን። ከዛ ቀስ ብሎ እግዚአብሔር ከዛ ውስጥ አወጣኝ። ክብር ለእግዚአብሔር ይሁን። እንደ እፍረት አይነት ነገር ተሰማኝ በእግዚአብሔር ፊት ማለት ነው። ከዛ ማመስገን ጀመርኩኝ። ጌታ ይባረክ። መዝሙር ሰጠኝ። እግዚአብሔር ከአንተ ጋር መስማማት ይሻላል። ማማረር ማክሮፍ ምን ያወጣል? ፍቃድህ ይሁን ማለት መልካም በጊዜው ነገር ውብ ይሆናል። ሀሳቤ የልቤ ባይ ሞላም እንዳቀድኩት ነገር ባይሳካም ላመስ ግን ለተው ማማረሪን ያልከው ይሁን ጌታ፣ ያ መልካም ነው ለእኔ። እንደዚህ ነው የተወለደው የመዝሙር። ክብር ለእግዚአብሔር ይሁን፣ ጌታ ይባረግ። ስለዚህ ከሚሆንልን ነገር ወይንም ደግሞ ከተለመደው ውጪ የምስጋናን ሕይወት እንድንኖር ኑሮ እንዲሆን ይሄ የማመስገን ልብ እንዲኖረን ምን እናድርግ? ምን እናድርግ? ይህን ነበር ማሰላስለው እና ሶስት ነገሮችን በሶስት ነገሮች የእግዚአብሔርን ሐሳብ እናይና ከዛ በኋላ ወደሚቀጥለው እናልፋለን። መጀመሪያ መጀመሪያው ሐሳብ እናስታውስ፣ እናስታውስ። ክብር ለእግዚአብሔር ይሁን። እናስታውስ። ነገሮች ወዲያው ወዲያው በሚለዋወጡበት መከራ በሞላበት ዓለም ስለምንኖር ብዙ ጊዜ ቀድሞ የተደረገልንን ነገር ለመርሳት ጊዜም አይፈጅብንም። በጣም ነው የሚደንቀው፣ ይገርማችሁ፣ በጣም ነው የሚደንቀው ትላንትና ትልቅ ነገር ሆኖልን እግዚአብሔር በቸርነቱ ከሆነ ጉድጓድ ውስጥ አውጥቶን ዛሬ ለመርሳት እንዴት እንደምንፈጥን በጣም ነው የሚገርመው። ስለዚህ ምን እናድርግ? እናስታውስ። ሌትስ ቢ ኮንሽስ አባውት እና እያሰብን እግዚአብሔርን የሰራውን ነገር እያሰብን እያስታወስን እንኖር። መቼም የእስራኤል ልጆች ለዚህ ትልቅ ምሳሌዎቻችን ናቸው አደለ? በተለይ ከግብፅ ከወጡ በኋላ የዛ የምድረ በዳውን ጉዞ ታሪክ ስናነብ የሆኑ ብዙ ነገሮች አሉ። ከግብፅ እንደወጡ አስሩን መቅሰፍቶች የቀይ ባሕርን ታምራዊ መከፈል ረስተው ስለ ምግብና ስለ ውሃ ማጉረምረም ሲጀምሩ ጊዜም አልወሰደባቸው። ስታነቡት እንዲህ ሰው እንዴት ነው ውሃ በዚህ ጋና በዚህ ጋ ቆሞ እንደ ተራራ መሀሉ ደግሞ ልክ እንደ ምድረበዳ ደረቅ ሆኖ ተሻግሮ ከዛ በኋላ ከዓለት ውሃ ጠጥቶ ደግሞ ከሰማይ እለት እለት መና እየወረደለት በልቶ ይህንን ወዲያው የሚረሳው አይገርምም። ታሪኩን ስናነበው እነሱ ብቻ ይመስለናል፣ ግን በእኛም ሕይወት እንደዛውን ሶ መኒ ቲንግስ እግዚአብሔር ስንት ነገር አድርጎልን፣ ስንት ቀይ ባህር የመሰለ ነገር አሳልፎናል። ጭንቀት ውስጥ ገብተን ከፊትና ከኋላ መውጫ በቃ ጠፍቶን፣ ምን ጠፋ የመሰለን ስንት ጊዜ አሳልፈናል። ግን ወዲያው ልክ እነሱ እንደረሱት ወዲያው እንረሰዋለን። መዝሙር መቶ ስድስት ላይ እንደዚህ ይላል የኤርትራንም ባሕር ገሰጸ፣ እርሱም ደረቀ፣ እንደምድረ በዳ በጥልቅ መራቸው። ከሚጠሏቸውም እጅ አዳናቸው፣ ከጠላትም እጅ ተቤዣቸው። ያሳደዷቸውንም ውሃ ደፈናቸው፣ ከነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ። ምስጋናውንም ምን አደረጉ? ዘመሩት። እዚህ ይላቸዋል ማርያም ከበሮዋን አንስታ ምስጋናውን ዘመረች። አብራ ፈጥነውም ይላል ፈጥነውም ስራውን ምን አደረጉ ረሱት፣ ይላል ፈጥነውም ስራውን ረሱት። በምክሩም አልታገሱም። በሕይወታችን ውስጥ የነበሩትን ቅድም እንዳልኳችሁ የቀይ ባሕር ወቅቶች የተመለሱን ጸሎቶች ከሕመም የተፈወስንበትን ጊዜ ጠላታችን የተሸነፈበትን ጊዜ፣ በሚያስፈልገን ጊዜ ከቸርነቱ እርዳታውን የተቀበልንበትን ጊዜ ስንት ጊዜ ረስተናል? ወዲያው ስንት ጊዜ ረስተናል? ስለዚህ ወደ ኋላ ትንሽ ሪፍሌክት ማድረግ ያስፈልገናል። እነዚህን ነገሮች ማሰብ ያስፈልገናል። ክብረ ለእግዚአብሔር ይሁን። ማስታወስ ማስታወስ የምናመሰግንበትን ምክንያት ያበዛልናል፣ ያበዛልናል ስን ቆጥረው ዳዊት አርባ ላይ ነው አደለ? መዝሙር አርባ ላይ የሚለው ነገር አለ ያደረግከውን ታምራትን ብናገር ብቆጥር ባወራው ከቁጥር ሁሉ ምን አደረገ በዛ። ስለዚህ ስናስታውስ ከቁጥር ሁሉ ያለፈውን የእግዚአብሔር ያደረገልንን ነገር ስናስብ ምስጋናችንም የዛኑ ያህል ምን ያደርጋል ይበዛል። ምክንያት፣ የምስጋና ምክንያት እናበዛለን ስናስታውስ። ስለዚህ እንድናስታውስ እግዚአብሔር ይርዳል እንድናስታውስ አርባር ብቻ ሳይሆን እሁድ እሁድ ብቻ ሳይሆን ወይንም ደግሞ እናሁን እንደምናደርገው አመቱን ጠብቀን እንደምናደርገው ብቻ ሳይሆን ህይወት እንዲሆንልን ያ ልብ እንዲሆንልን እለት ዕለት እናስታውስ። መቼ ረሳው መይዘነጋው ዛሬ አንድ አልፎ አልፎ መዝሙር አነባለሁ ትፈቅዶልኛ አላቸኋል። መቼ ረሳው መይዘነጋው ሁሉንም ማስታውሳለሁ። ከሕፃንነት ጀምሮ ስትመራኝ ማዳንህን አይቻለሁ። እጆቼን ላንሳ ላክብርህ፣ ምስጋናዬን ተቀበለው። ብቻውን ታምር የሚያደርግ የሚሰራ፣ እረ እንዳንተ ያለማን? ክብር ለእግዚአብሔር ይሁን። እንደዚህ አይነት መዝሙሮች አሉ ብዙ፣ አረሳም ክብር ለእግዚአብሔር ይሁን። አለመርሳት ይሁንልን፣ አለመርሳት ይሁንልን ወገኖች። የእግዚአብሔርን ታምራት ያደረገውን ድንቅ እንዳንረሳ ምስጋናችን እንዲበዛ ዕለት ዕለት እግዚአብሔርን እንድናከብር እንድናመሰግን ነው። ያ ህይወት እንዲሆንልን እግዚአብሔር ያደረገልንን አንርሳ፣ እናስታውስ። የመጀመሪያው ሀሳብ ምንድን ነው? እናስታውስ፣ ክብር ለእግዚአብሔርን እናስታውስ፣ እሱ የሰራውን እናስታውስ። ሁለተኛ፣ ልቡ ይኖረን የምስጋና ልብ ይኑረን። ምን አልኩኝ? የምስጋና ልብ ይኑረን። አመሰግናለው በምንለው ቃልና በምስጋና ልብ ወይንም ህይወት መሀከል ልዩነት አለ። አመሰግናለው ወርድ ቃል ነው። እንዳውም እዚህ ሀገር በጣም ጥሩ ባህል አለ ተለምዷል። ሰዎች የሆነ ነገር ሲያደርጉ ታንክስ እንላለን። ጠበቀ ካደረግ ነው ደሞ ታንክስ ሰማች እንላለን። በጣም ጥሩ ባህል ነው። የምስጋና ህይወት ወይንም የምስጋና ልብ ግን ከዛ ባለፈ የግንኙነትና የልብ ጉዳይ ነው ውስጡ there is some kind of intimacy የግንኙነት አለበት። ሉቃስ ምዕራፍ 17 እናነባለን። ሉቃስ ምዕራፍ 17 ሁላችንም እናውቀው ታሪክ አለ። እነዛ አስሩ ለምጻሞች ታሪክ ነው። ቁጥር 11 ጀምሮ እንደዚህ ይላል፣ ወደ ኢየሩሳሌም ሲሄድ በገሊላና በሰማሪያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት አስር ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ምን አደረጉ? ነጹ ይላል። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ወደፊት የሚሄዱን ትቶ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ ይላል። እያመሰገነውም በእግሩ ፊት በግንባሩ ወደቀ እርሱም ሳምራዊ ነበር። ኢየሱስም መልሶ አስሩ አልነጹምን? ዘጠኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙ አለ። እርሱንም ተነሳና ሂድ፣ እምነትህ አድንሃል አለው። የሚገርም ታሪክ ነው። ራሳችንን ብናስገባ በዚህ ታሪክ ውስጥ የት ውስጥን ያለ ነው? ዘጠኝ ውስጥ ነው ያለ ነው ጎይነስ አንድ ውስጥ ነው ያለ ነው አስር ሰዎች ምን አደረጉ ተፈወሱ ነገር ግን አንድ ብቻ ምስጋናውን ለመግለጽ ወደ ጌታ ተመልሶ መጣ ዘጠኙ ፈውሳቸውን ተቀብለው መንገዳቸውን ሄዱ ያገኙት ነገር አለ ከጌታ ተቀብለዋል ምናልባት በቃ ኤክሳይትድ ሆነዋል ደስተኞች ሆነዋል ቶሎ የቸኮሉት መንጻታቸውን የግድ ቼክ መደረግ ስላለባቸው ወደ ካህናት ሄዳችሁ አሳዩ ሲላቸው ከስተም ሄደው ከህዝብ ከመቀላቀላቸው በፊት መጀመሪያ ራሳቸውን ማሳየት አለባቸው ለካህናት። ወደዛ ነው የፈጠኑት። ይሄ ሰው ግን ልክ መፈወሱን ሲያይ፣ ያኛው አይደለም ያሳሰበው። ክብር ለእግዚአብሔር ይሁን። ትልቅ ግራቲቲዩድ ይዞ ወደ ኢየሱስ ተመለሰ። እነዛ ፈውስ ተቀብለዋል፣ ግን አንድ ያጡት ነገር አለ። ፈውስ ተቀብለዋል። እግዚአብሔር ቸር ስለሆነ ይፈውሳል። ክብር ለእግዚአብሔር ይሆን አንድ ያጡት ነገር ግንኙነት ነው ከጌታ ጋር ግንኙነት ነው። ይሄ ሰው ተመልሶ መጣ እና አንድ ነገር አለው፣ ተነሳና ሂድ። እምነት ምን አድርጓል? አድኗል። የቀረበ ግንኙነት በማን ያመነው? በጌታ በኢየሱስ ክርስቶስ መሲህ ሆኖ በመጣው በአዳኙ ጌታ። እነዛ ፈውስ ተቀብለ ብዙ ሰው ይመጣል፣ ታውቃላችሁ፣ ወደ ቤተ ክርስቲያን አይደል? ብዙ ሰው ይመጣል ወደ ቤተ ክርስቲያን ዚስ ዴይስ። የተለያየ ነገር ፍለጋ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ ፈውስ ፍለጋ፣ የተለያየ ነገር ኖሯቸው፣ ካገኙ በኋላ ከተቀበሉ በኋላ እግዚአብሔር ቸር ስለሆነ፣ ከዛ በኋላ ድረሽም የማይሉ ሰዎች አጋጥመዋችሁ ሊሆን ይችላል። ወይንም ተደብቀው እዛ የሆነ ልክ እንደ ጠበል ማለት ነው፣ የሆነ ነገር አለ ሲባል ተደብቀው ተሸፋፍኖ መጥተው፣ ምኑን ነው የሚፈልጉት? ፈውሱን ነው የሚፈልጉት። ፈውሱን ካገኙ በኋላ ድርሽ የማይሉ ሰዎች አሉ። ይሄ ይሄ እንደዛ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ከአፍ ባለፈ ስንኖር ምስጋና ግንኙነት ይሆናል። ጌታ ይባረክ። ከጌታ ጋር የሚያቀራርበን ነገር ይሆናል። የምስጋና ሕይወት ወደ እግዚአብሔር የመመለስ ጉዳይ ነው። ስለተሰራልን ወይንም ስለተቀበልነው ፎስ ብቻ ሳይሆን ማንነቱን እያወቀን የምናድግበት ነው። ጌታ ይመስገን። የልብ ለውጥ ሲኖረን እግዚአብሔርን የሚያመሰግን ነገር ሲኖረን ሁልጊዜ ስራውን እንከታተላለን፣ ባህሪውን እናውቃለን። በሰራቸው ስራ ውስጥ እግዚአብሔር ማንነት እያወቅን እንሄዳለን። ያ ደግሞ ሁልጊዜ ግዜ እለት እለት ወደ ማን ነው የሚያቀርበን? ወደ እሱ ነው የሚያቀርበን። እግዚአብሔር የተመሰገነ ይሁን። ወዳጅነት በተዋወቅን ቁጥር የተተዋወቅነውም ያህል ታውቃላችሁ። ግንኙነት የተዋወቅነውን ያህል ነው ጥንካሬው። ስለዚህ እግዚአብሔርን ሰው ሲያመሰግን መልካም የሆነውን ስራውን ሲቆጥር ቸርነቱን ሲያስብ፣ ሁልጊዜ እግዚአብሔርን በጎነት ሲያስብ፣ እግዚአብሔርን እያወቀ ይሄዳል። ያወቀውን ያህል ደግሞ ወደ እሱ ይቀርባል። እግዚአብሔር የተመሰገነ ይሁን። ስለዚህ ከአፍ ባለፈ ልቡ ይኖረን እግዚአብሔርን የምናመሰግን እንድንሆን። ይሄ ደግሞ ኮንሸስ የሆነ ውሳኔ ይጠይቃል። ቅድም ትንሽ ምስክርነት ነገር ያችሁ ነበር። ያ አላመሰግንም ብዬ አክሩፌ የቆየበትን ቀን እግዚአብሔር ያንን ዝማሬ ከሰጠኝ በኋላ አንድ ውሳኔ በህይወቴ ወሰንኩ። እስከ ዛሬ ድረስ ፕሪንስፕ ላይ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ጸጋ በስቶልኝ ረድቶኛል። ፈለገ ነገር ቢሆን እግዚአብሔርን ለምን ብዬ ላለመጠየቅ ቃል የገባውት ከዛች ጊዜ ነበር። እግዚአብሔር የተመሰገን ይሁን። እፈራለሁ አሁን ሀሳቡ እንኳን ሲመጣልብኝ፣ ለምን የሚለውን ሀሳብ በእግዚአብሔር ፊት ለማንሳት እፈራለሁ። እግዚአብሔር ምንድን ነው? ጻድቅ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ጻድቅ ነው፣ ቸር ነው። ደግሞ ለእኛ ያለው ፍቃዱ በጎና መልካም ነው። ሌትስ ትረስት ሂም እንመነው፣ በእሱን እንመነው። ክብር ለእግዚአብሔር ይሁን። እንመነው፣ ተስፋ እናድርገው። ስለዚህ ሕይወቱ ይኑረን። ሦስተኛ በሁሉ እናመስግን። የእግዚአብሔር ቃል እንደሚያስተምረን በዚህ ሕይወት እያደግን በምስጋና ሕይወት እያደግን ለመሄድ በሁሉ እናመስግን። የአመስጋኝነት ልብ የሚመዘነው በመልካም ነገሮች በመደሰት በምናቀርበው ምስጋና ብቻ ሳይሆን መልካም ባልሆኑ የሕይወት ገጠመኞቻችን ውስጥ ያንኑ ልብ ይዘን በመቆየት ጭምር። የማይለወጥ ልብ ነገር ሲለወጥ አቲቲዩዱ መቀየር የለበትም። ክብር ለእግዚአብሔር ይሆን ልክ እንደ እኔ እንዳትሆኑ ማለት ነው። ሲጎድል አላመሰግንም እንዳልኩት ማለት ነው። አሁን እንደዛ አይደለውም። ክብር ለእግዚአብሔር ይሆን። ነገር ሲሆንም ሳይሆንም እግዚአብሔርን ማመስገን። ጌታ ይባረክ። ቢሞላም ባይሞላም እግዚአብሔር ምን ማድረግ? በህመምም በጤንነትም እግዚአብሔር ምን ማድረግ? እግዚአብሔርን ማመስገን። በሁሉ ምን አድርጉ? አመስግኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ሳታቋርጡ ጸልዩ በሁሉ ደግሞ ምን አድርጉ አመስግኑ ይህ የእግዚአብሔር ፍቃድ ክብር ለእግዚአብሔር ይሁን የእግዚአብሔር ምንድን ነው ይሄ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና በሁሉ ማመስገናችን የእግዚአብሔር ፍቃድ ነው ክብር ለእግዚአብሔር ይሁን በሁሉ ማመስገን ከባድ ነው ግን ህይወቱን ስንለማመደው ህይወቱን ስንኖረው በሁሉ ማመስገን እያደግንበት የምንሄድበት ነገር ይሆናል። ጌታ የተመሰገነ ይሆን። እንደምንለው እንደምንናገረው ቀላል ላይሆን ይችላል። እግዚአብሔር ግን ጸጋ አለሁ። ከወሰንን በልባችን ከቆረጥን እግዚአብሔር በዛ ውስጥ ሊያሳድገን ሊለውጠን ይችላል። ብዙ በነፊት አለው ብዙ ጥቅም አለው። ክብረ ለእግዚአብሔር ይሆን። በሁሉ እናመስግን። ጌታ የተባረከ ይሆን። ፐርፌክት መሆን የለበትም። አንዳንድ ጊዜ ሰርከምስታሳችንን እናያለን፣ ሁኔታዎችን እናያለን ለምስጋና ምቹ ነው ብለን የምንላቸው ጊዜያቶች አሉ። ቢመችም ባይመችም ፐርፌክት ቢሆንም ባይሆንም እግዚአብሔር ምስጋናችንን ይፈልገዋል። አሜን። አንዳንድ ጊዜ ልጆቻችን በተለይ ሕፃናት ሆነው ስዕል ሰርተው ይሰጡናል እና ስዕል ይስሉናል። አባዬ ዳዲ፣ ማሚ ይህን ሳልኳችሁ ምናምን ብለው ያመጣሉና ስዕሉን ስትመለከቱት መስመሩ ልክ አይደለም፣ የተንጋደደ ነው። አንዳንድ ጊዜ ጆሮችን የዝሆን ጆሮ አሳክለው ይስሉታል። የተለያየ አይነት ነገር አድርገው ነው ሙንጭርጭር አድርገው፣ ከለራችን ሰማያዊ ሰማያዊ ሰው የለም። እንደዛ አይነት ነገር አድርገው ያመጡታል። ግን ይገርማቸዋል። ከእጃቸው ስትቀበሉና ስትወስዱ በምን ያህል ደስታ እንደምትቀበሉ ታውቃላችሁ፣ ራሳችሁ በቃ አባዬ ሳልኩ ወይም ማየሳልኩ ብላ ሲመጡ በደስታ ነው የምትቀበሉት፣ አይደል? በደስታ ነው። እንዳውም ምናልባት ፐርፌክት የሆነ የተዋጣለት ሰዓሊ ከሳለው በላይ ያስደስታችኋል ብዬ ፍሰ እንደኔ ከሆናችሁ ያስደስታችኋል ብዬ አምናለሁ። ምክንያቱም ደክመው ነው የሰሩት፣ በፍቅር ልብ ነው የሰሩት። እግዚአብሔር ይመስገን። ጌታ የተባረከው። ምስጋናችን ፍጹም ወይም ለአንድ ልዩ ፐርፌክት ቀን የምንጠብቀው ያስቀመጥ ነው መሆን የለበትም። እግዚአብሔር አምላካችን ሕይወታችን ምስቅልቅል ባለበት ጊዜ እንኳን የመስጋናችንን ስዕል ይፈልገዋል። ተሞነጫጨረውን ልክ እንደ ልጆቻችን ስለው ያመጡትን እንደሱ እግዚአብሔር ይፈልገዋል። እግዚአብሔር ደስ ይለዋል። ኢትስ ኖት አባውት ፐርፌክሽን። በነገር ሁሉ እግዚአብሔርን ከፍ እናድርገው፣ እናመስግነው። እግዚአብሔር ይወደዋል። የትም ሁኑ፣ ምን ውስጥም ሁኑ፣ እግዚአብሔርን ግን የሚያመሰግን ልብ ይኖራችሁ። እግዚአብሔር ከዛ ውስጥ እንዴት እንደሚያወጣችሁ ያውቃል። ጌታ የተባረከ ይሁን። በሁሉ ምን አድርጉ? አመስግኑ። ክብር ለእግዚአብሔር ይሆን። ነገር ቢሞላ ባይሞላ፣ ይህ መጨረሻ መዝሙር። ነገር ቢሞላ ባይሞላ፣ በዚህ አልመዝነውም። ከሁኔታዎች በላይ ነው። ማንም አይከሰውም። አቤት የኔ ጌታ፣ አሰራሩ ግሩም። የዘገየ ሲመስል ማንም አይቀድመውም። ቢሆንም ባይሆንም፣ ለእኔስ ፍቅሩ ይበቃኛል። አላማረረውም ክብር ለእግዚአብሔር ይሁን። ለኔስ ፍቅሩ ይበቃኛል አላማረው። እግዚአብሔር ይወደናል። አሜን። እሱ ላይ ሜክ ሹር እናድርግ፣ እርግጠኛ እንሁን እግዚአብሔር እንደሚወደን እና ብዙ ጊዜ ችግር ውስጥ አጣብቅኞ ስንገባ እግዚአብሔር ቢወደኝ እንላለን። እግዚአብሔር ይህን ከኛ ያርቀው። እግዚአብሔር ይወዳችኋል። እግዚአብሔር ይወደኛል። እግዚአብሔር ይወደናል። እሱ ላይ እርግጠኛ ሆኑ። እሱ ላይ እርግጠኛ ሁን። እዛ ላይ እርግጠኛ ከሆነን ወገኖች፣ ምንም አይነት ነገር ውስጥ እንሆን፣ ምንም አይነት ነገር ውስጥ እንግባ፣ እንለፍ፣ አመስጋኞች እንሆናለን። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር ሀሳብ ለኛ የእግዚአብሔር ፍቃድ ለኛ ከፍቅር የመነጨ እንደሆነ ስለምናውቅ በጎ እንደሆነ ስለምናውቅ ጌታ የተባረከ። ሮሚ ምዕራፍ 12 ላይ እግዚአብሔር ፍቃድ ምን እንደሆነ ይናገራል። በጎ ደስ የሚያሰኝ ብሎ ይናገራል። እንደገና ደግሞ ኤርሚያስ 29 ቁጥር 11 ላይ ለእናንተ ማሰባትን ሀሳብ እኔ አውቃለሁ ፍጻሜና ተስፋ ሰጣችሁ ነው የሰላም ሀሳብ እንጂ የክፉ ነገር አይደለም። እግዚአብሔር የሚወደን አምላክ ለእኛ ያለው ሐሳብ በጎና መልካም ነው፣ የፍቅር ሐሳብ ነው። ስለዚህ እዚህ ላይ እንቆም እዚህ ላይ እንደገፍ። በምናልፍበት ሁሉ እግዚአብሔርን የሚያመሰግነን ልብ ይኑረን። ጌታ ይመስገን። ስለዚህ የምስጋናን ሕይወት ለመኖር ምን እናደርጋልኩኝ የመጀመሪያው እናስታውስ። ክብር ለእግዚአብሔር ይሁን። ጥሩ ተማሪዎች ናቸው። እናስታውስ። ሁለተኛ የምስጋና ልብ ይኑረን። ሶስተኛ በሁሉ እናመስግን። ክብር ለእግዚአብሔር ነው። ስለዚህ በማጠቃለያ የእግዚአብሔርን ቸርነት እናስታውስ። ከዚህ በፊት እግዚአብሔር በሕይወታችን የሠራውን ማስታወስ ለምን ማመስገን እንዳለብን የሚያደርጉንን ምክንያቶች ዕለት ዕለት እንድናገኝ ያደርገናል ያበዛለና። የምስጋና ሕይወት ተመስገን ከሚለው ቃል ባለፈ የግንኙነት ጉዳይ ነው። የልብ ጉዳይ ነው። ወደ እግዚአብሔር የመመለስ ጉዳይ ነው። እሱን የማወቅ ጉዳይ ነው። ስለዚህ የምስጋና ልብ ይኑረን። በሁሉም ሁኔታዎች ውስጥ በማመስገን ምስጋናን እንኖረው። የአምላካችንን ሉዓላዊነት እና ቸርነት እናውች ፕሮክሌም እናድርግ ክብር ለእግዚአብሔር ይሁን። ምንም ነገር እንኳን ባይኖ ምንም ነገር እንኳን ባይኖ ያለንን እንመልከት። ብዙ ጊዜ የሆነ ነገር ሲጠፋ ያለንን ሁሉ ያጠፋብናል። ያለን እኮ ብዙ ነው። ያለንን ሁሉ ያጠፋብናል። ያለን ብዙ ነው። የተቀበል ነው በጣም ብዙ ነው። ክብር ለእግዚአብሔር ይሁን። አይናችን መለስ አድርገን የተቀበልነውን ነውን እንቁጠር። ዛሬ በጤና አላችሁ፣ ትተነፍሳላችሁ። ክብር ለእግዚአብሔር ይሁን። የሆነ ነገር ጎሎ ሊሆን ይችላል። ስለዚህ እናመስግን። ዛሬ ተሰብስበን በፊቱ እግዚአብሔርን እናመሰግናለን። ስለዚህ እናም ምንም ነገር ባይኖር አንድ ከሁሉ የበለጠ ነገር አለ። ክብር ለእግዚአብሔር ይሁን። ምንም ነገር ባይሆን ታማኝ የሆነው እግዚአብሔር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ለእኛ ነው። ጌታ የተባረከ ይሁን። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? የእግዚአብሔር እግዚአብሔር ለኛ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ስላለን እግዚአብሔርን እናመስግነው። አሜን። እንጸልይ።